ጤና ይስጥልን። ይህ አሀዱ ሚዲያ ነው። ሰላምታችን በያላችሁበት ድረስ እያልን አርዕስተ ዜናዎችን እናስቀድማለን። አብራችን ቆዩ። በደሴ ከተማ በተከሰተ አደጋ ሶስት ሰዎች ህይወታቸው አልፏል። በምን ምክንያት በዝርዝራችን የምትሰሙት ይሆናል። ሚስቱንና ሌላ ሁለተኛ ግለሰብ የገደለው በቁጥጥር ስር ውሏል። በምን ምክንያት ይሄን ያደረገ በዝርዝራችን የምትሰሙት ይሆናል። የገቢዎች ሰራተኞች በካሜራ የታገዘ ዩኒፎርም ሊለብሱ እንደሆነ ተገለጸ። በሲዳማ ክልል የሚገኘው የቡና አጠቃላይ ሆስፒታል ሰራተኞች ቅሬታቸውን በምሬት ገለጹ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ና ላይክ ታደርጉ ዘንድ እያጋበዝኩ ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። በሲዳማ ክልል የሚገኘው የቦና አጠቃላይ ሆስፒታል ሰራተኞች ከመስከረም 2018 ዓ.ም ጀምሮ በአዲሱ የመንግስት የደሞዝ ስኬል መሰረት ሊከፈላቸው የሚገባው ክፍያ እንዳልተፈጸመላቸው በምሬት ለዘ ሀበሻ ገለጹ። ለማን አቤት እንበል ያሉት ሰራተኞቹ ላለፉት ሁለት ወራት ያላሰለሰ ጥያቄ ቢያቀርቡም እንከፍላለን ታገሱ ከሚል መደበኛ ምላሽ ውጭ መፍትሄ እንዳላገኙ አስታውቀዋል። ሰራተኞቹ እንደሚሉት የሆስፒታሉ አስተዳደርና የሚመለከታቸው የፋይናንስ አካላት ለጥያቄያቸው የሚሰጡት ምላሽ ግራ የሚያጋ እየተጋባ ነው። አንዳንድ ኃላፊዎች በአዲሱ ደሞዝ ስኬላን ስራም የሚል ምላሽ ሲሰጡ፣ ሌሎች ደግሞ በጀት የለንም እያሉ ያታግሉናል ብለዋል። ይህንን ችግር እንደ ሌሎች አካባቢዎች ሁሉ እኛም እንሆናለን ብለን ታግለን ነበር ያሉ ሰራተኞቹ፣ ነገር ግን እንቅልፋትን በደም እየላወስን የሰራንበትን ክፍያ መከልከላችን ተገቢ አይደለም፣ ሁለት ወር ሙሉ ያለ ክፍያ ሰርተናል ሲሉ ቅሬታቸውን አቅርበዋል። በኢትዮጵያ በአዲሱ የመንግስት የደሞዝ ስኬል አፈጻጸም ዙሪያ በተለያዩ ክልሎችና ተቋማት በተለይም በጤናና በትምህርት ዘርፎች ተመሳሳይ መዘግየቶችና ቅሬታዎች ሲቀርቡ ቆይተዋል። የአፈጻጸም መመሪያዎች በግልጽ አለመምጣትና የበጀት እጥረት በየደረጃው ባሉ አስተዳደሮች እንደ ዋነኛ ምክንያት ሲቀርቡ ይታያል። ይህ በቦና አጠቃላይ ሆስፒታል የተከሰተው የክፍያ መዘግየት በሰራተኞች የስራ ሞራል ላይ ከፍተኛ አሉታዊ ተጽዕኖ እያሳደረ መሆኑን የገለጹ ሰራተኞቹ ችግሩ በሆስፒታሉ የዕለት ተዕለት አገልግሎት አሰጣጥ ላይ ተጽዕኖ ከማሳደሩ በፊት የሚመለከቱ አካል ጣልቃ ገብቶ መፍትሄ እንዲሰጣቸውና ድምፅ እንዲሆናቸው ተማጽነዋል።

የገቢዎች ሰራተኞች በካሜራ የታገዘ ዩኒፎርም ሊለብሱ እንደሆነ ተገለጸ። የግልጸኝነትና ተጠያቂነትን ለማረጋገጥ አዲስ አበባ ከተማ አስተዳደር ዘመናዊ ቴክኖሎጂን ወደ ስራ አስገብተዋል። ይህ አዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከግብር ከፋዮች ጋር ግንኙነት የሚፈጥሩና ቁጥጥር የሚያደርጉ ሰራተኞች ላይ ትልቅ ለውጥ አመጣ። ከትናንት ረቡዕ ህዳር 24 ቀን 2018 ዓ.ም ጀምሮ ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የቢሮ ሰራተኞች ቪዲዮ ካሜራ የተገጠመበትን ዩኒፎርም ለብሰው ወደ ስራ ይሰማራሉ። ስሙ የቦዲወርን ካሜራ ፕሮጀክት ሲሆን ከአንድ ሚሊዮን ብር በላይ ወጥቶበታል። ከኢንፎርሜሽን መረብ ደህንነት ጋር በመተባበር የተሰራው ይህ አዲስ የካሜራ ቴክኖሎጂ በርካታ ጠቀሜታዎች አሉ። አንደኛ፣ ቀረጻ የቁጥጥር ባለሙያዎች የሚያደርጉትን ስራ በሙሉ በድምፅና በምስል ይመዘግባል። ሁለተኛ፣ ቀጥታ ስርጭት የተቀረጸው መረጃ ወዲያውኑ ለዋናው መስሪያ ቤትና ለቅርንጫፍ ጽፈት ቤቶች በቀጥታ ይላካል። ሶስተኛ፣ ክትትል የቢሮ ባለሙያዎች በዋና መስሪያ ቤት ስሌት እና በቅርንጫፍ ጽፈት ቤት ቁጥጥር የሚያደርጉ ሰራተኞች እያንዳንዱን እንቅስቃሴ እና የት አካባቢ እንደሚገኙ ይከታተላሉ። አራተኛ ግልጽነት፣ ከግብር ከፋዮች ጋር የሚደረጉ ንግግሮች በሙሉ ስለሚመዘገቡ ግልጽነት እና ተጠያቂነትን ያረጋግጣል። ይህ እርምጃ በግብር አስተዳደር ስራዎች ላይ ያለውን ግልጽነት እና ቅልጥፍና እንደሚያሳድግ ይጠበቃል። ሚስቱና ሌላ ሁለተኛ ግለሰብ የገደለ በቁጥጥር ስር መዋሉ ተገለጸ። የአዲስ አበባ ፖሊስ ባደረገው ከፍተኛ ክትትል የሁለት ሰዎችን ህይወት በማጥፋት ተሰውሮ የነበረ ግለሰብን ከአማራ ክልል ሰሜን ሸዋ ዞን ሞላሌ ከተማ ተደብቆ እያለ በቁጥጥር ስር አውሏል። ተከሳሹ ያውቃል ቢያዝን በጉለሌ ክፍለ ከተማ ወረዳ 03 ወይዘሮ ሀመል ማላለምነ ህዳር አራት ቀን 2018 ዓ ም ጠዋት አራት ሰዓት አካባቢ ነው። ከባለቤቱ ግድያ ከአንድ ቀን በኋላ ህዳር አምስት ቀን 2018 ዓ ም ተከሳሹ ከዚህ ቀደም በሚፈጠረው ጸብ ያሸማግል የነበረውን ጎረቤቱን አለባቸው አየለን በመጠራጠር በጠመንጃ ስምንት ጥይቶችን ተኩሶ ሕይወቱን አጥፍተዋል። ፖሊስ የጎረቤቱን አስከሬን ከወንጀሉ ስፍራ ካነሳ በኋላ በአካባቢው በሰበሰበው መረጃ መሰረት የተዘጋውን የሟች ባለቤት መኖሪያ ቤት ሲከፍት የወይዘሮ ሐመልማል አስከሬንም ተገኝተዋል። መርማሪዎች አስፈላጊውን የሰውና የኤሌክትሮኒክስ መረጃዎችን በመጠቀም ተጠርጣሪውን ሲከታተሉ ቆይተዋል። ግድያው ከተፈጸመ ከጥቂት ቀን በኋላ ህዳር 18 ቀን 2018 ዓ.ም ተጠርጣሪው ተደብቆበት ከነበረው ሞላሌ ከተማ ውስጥ በቁጥጥር ስር ውሏል። ፖሊስ ግድያውን የፈጸመበትን መሳሪያም አብሮ ለመያዝ ችሏል። አሁን ላይ የአዲስ አበባ ፖሊስ ጠቅላይ መምሪያ በተጠርጣሪው ላይ ምርመራ በማጣራት ላይ ሲሆን በቀጣይ የህግ ሂደት ተጠርጣሪው ለፍርድ ይቀርባል ተብሎ ይጠበቃል። ዘገባው የአዲስ አበባ ፖሊስ ጠቅላይ መምሪያ ነው። በደሴ ከተማ በተከሰተ የትራፊክ አደጋ የሶስት ሰዎች ህይወት ማለፉ ተገለጸ። በደሴ ከተማ ሰኞ ገበያ ክፍለ ከተማ ቢለን ተብሎ በሚጠራው አካባቢ በደረሰ የትራፊክ አደጋ የሶስት ሰዎች ህይወት ማለፉን የከተማ ፖሊስ መምሪያ ገለጸ። የደሴ ከተማ ፖሊስ መምሪያ ሶስተኛ ዋና ፖሊስ ጣቢያ ኃላፊ ኢንስፔክተር ፈትህያ ሀሰን አደጋው ከቀኑ አስር ሰዓት አካባቢ የጭነት ተሽከርካሪ ቢለን አካባቢ በመገልበጡ የደረሰ መሆኑን ገልጸዋል። አደጋው ታርጋው ኮድ 3471 ኢት በሆነ የጭነት ተሽከርካሪ መኪና የመገልበጥ አደጋ ምክንያት የተከሰተ መሆኑን ያነሱት ኃላፊዋ መረጃው እስከተጠናቀረበት ሰዓት ድረስ ሶስት ሰዎች ህይወታቸው ሲያልፍ፣ ሁለት ሰዎች ላይ ደግሞ ከባድ አደጋ መድረሱን አንስተዋል። በአደጋው በንብረት ላይ ጉዳት መድረሱን የተናገሩት ኃላፊዋ አክለውም የተሽከርካሪው ሹፌር በህግ ጥላ ስር ሆኖ ሕክምና እየተከታተለ መሆኑን መግለጻቸውን የደሴ ፋና ኤፍኤም በዘገባው አመልክተዋል።